በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አማስሩ ወሰብኡ ለወርሃ ግንቦት በዛቲ ዕለት አረፈ አብ ቅዱስ አይይ ኤጲፋንዮስ ኤጲስ ቆጶስ ዘቆጵሮስ። ወስ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 17 በዚች ቀን የከበረ አባት ታላቅና የተመሰገነ የቆጵሮስ ኤጲስ ቆጶስ ቅዱስ ኤጲፋንዮስ አረፈ። ይህም ቅዱስ ከቤተ ገብርኤል አጸድ አቅራቢያ ነው። ወላጆቹም በወሪት ሕግ የጸኑ አይሁድ ናቸው። እነርሱም ድሆች ናቸው። አባቱም ገባር ስለነበረ ይህ ቅዱስና አንዲት እህቱን ሳያሳድጋቸው ሞተ። እርሱም አንድ ክፉ አህያ ነበረውና የተወላቸው እርሱን ነው። እናታቸውም የወሪትን ትምህርት በማስተማር አሳደገቻቸው። እናቱም አህያውን እንዲሸጠውና ከእርሱም እንዲያርፍ በሽያጩም እንዲረዳ ኤጲፋኖስን መከረቸው። ሊሸጠውም ከአህያው ጋራ ሲጓዝ አንድ ክርስቲያን ጻድቅ ሰው ስሙ ፊላታዎስ የሚባል ተገናኘው። ያንን አህያ ሊገዛ ወዶ ከኤጲፋኖስ ጋር ቆሞ ሲነጋገር ያን ጊዜ አህያው ኤጲፋኖስን ኤጲፋኒዎስን ኩላሊቱን ረገጠው። በምድር ላይም ወድቆ ለመሞት ደረሰ። አባ ፊላታዎስን በመስቀል ምልክት ኩላሊቱ ላይ በስመ አብ ወወልድ ወመንፈስ ቅዱስ ብሎ አማተበ። ቅዱስ ኤጲፋኒዎስም ያን ጊዜ ከህማሙ ድኖ ተነሳ፣ ከቶ ምንም ምን እንዳልነካ ሆነ። ከዚህ በኋላም አባ ፊላታዎስ በዚያ ክፉ ሀያ ላይ እንዲህ ብሎ ጮኸ፣ ስለ እኛ በተሰቀለው በጌታችን በኢየሱስ ክርስቶስ ስም ትሞት ዘንድ ይገባሃል አለው። ያን ጊዜ ሞዲያውኑ ያ ሀያ ወድቆ ሞተ። ቅዱስ ኤጲፋኒዎስም ልህን ሁለት ታምራት አይቶ በስሙ ታምራት የምታደርግበት የተሰቀለ ኢየሱስ ክርስቶስ ማን ነው ብሎ አባ ፊላታዎስን ጠይቀው፣ እርሱም እንዲህ ብሎ መለሰለት፣ የክብር ባለቤት የእግዚአብሔር ልጅ ኢየሱስ ክርስቶስ በኢየሩሳሌም በአይሁድ በኢየሩሳሌም አይሁድ የሰቀሉት ነው አለው። ይህም ነገር በቅዱስ ኤጲፋኒዮስ ልብ ተቀረጸ። በዚያም ወራት አንድ ባለ ጠጋ ይሁዳዊ ነበር። ኤጲፋኒዮስ ንም ወሰደው የወሪትንም ሕግ በማስተማር አሳደገው። የሚሞትበትም በቀረበ ጊዜ ልጅ ስለሌለው ጥሪቱን ሁሉ አወረሰው። የወሪትንም ሕግ ትምህርት ሁሉ ተማረ። በአንዲት እለትም ስሙ ሉክያኖስ ከሚባል መነኮስ ጋራ ተገናኘ። እርስም የተማረና የእግዚአብሔር ጸጋ ያደረበት ነው። ከእርሱ ጋር ተጓዘ። ሁለቱም በአንድነት ሲጓዙ ደሃ ሰው አገኛቸውና ምጽዋትን እንዲሰጠው ያንን መነኮስ ለመነው። ገንዘብም ስለሌለው የሚለብሰውን የጸጉር አጽፍ አውልቆ ለደሃው ሰጠው። በዚያን ጊዜ ለዚያ መነኮስ የብርሃን ልብስ ከሰማይ ሲወርድለት ኤጲፋኖስ አየ። ስለዚህም ድንቅ ታምር አደነቀ። ከመነኮስ እግር በታችም ሰግዶ አንተ ማን ነህ? ሃይማኖትስ ምንድን ነው ብሎ ጠየቀው። እርሱም ክርስቲያን እንደሆነ ነገረው። ደግሞ ክርስቲያን እንዲያደርገው ለመነው። መነኩሴውም ኤጲፋንዮስን ወስዶ ወደ አንድ ኤጲስቆጶስ አደረሰ። እርሱም የክርስትና ጥምቀትን አጠምቆ የቤተ ክርስቲያን ትምህርት ስርዓቷንም ሁሉ አስተማረው። ኤጲፋንዮስም ኤጲስቆጶሱን እኔ መነኮስ መሆን እፈልጋለሁ አለው። ኤጲስቆጶሱም ብዙ ገንዘብ እያለ መነኮስ መሆን አይገባህም አለው። ኤጲፋንዮስም ሂዶ እህቱን አምጥቶ የክርስትና ጥምቀትን አጠመቃት። ገንዘቡ ሁሉ ለእህዶችና ለምስኪኖች፣ ለባልቴቶችና ለሙት ልጆች፣ ለቤተ ክርስቲያናትም ሰጠ። መጻሕፍትንም ከእርሱ ገዛ። ከዚህ በኋላ መነኮሰ ለእርሱም ለእህቱም ለጥምቀት ምክንያት ወደ ሆነው ስሙ ሉክያኖስ ወደ ተባለው መነኮስ ገዳም ገባ። እድሜውም አስራ ስድስት አመታት ነበረ። ከዚህ በኋላ ታላቁን አባ ኢላሪዮስን አገኘው። እርሱም በእድሜው ጎልማሳ በገድልም ሽማግሌ ነው። ቅዱስ ኤጲፋኖስም ተቀብሎ የምንኩስናን ሕግና የክርስትናን ስርዓት አስተማረው። የእግዚአብሔርም ጸጋ አድሮበት የቤተ ክርስቲያንን ሕግና ስርዓት የምንኩስናንም ሕግ በጥቂት ቀኖች አጠና። ከዚህ በኋላ ታላላቅ ታምራቶችን በመስራት ሙታንን እስኪያስነሳቸው ሰይጣናትንም ከሰዎች ላይ እስኪያስወጣቸው ውሃ ከሌለበት ከደረቅ ቦታ ውሃን እስከሚያፈልቅ ያለ ጊዜውም ብዙ ዝናምን እስከማውረድ ደርሶ በገድልና በትሩፋት ፍጹም ሆነ። የትሩፋቱም ወሬ አላዋቂነቱም ተሰማ። የትሩፋቱም ወሬ አዋቂነቱም ተሰማ። ከእርሱ ጋራም ሊከራከሩ ብዙ አይሁድ ወደ እርሱ መጡ። ስህተታቸውንም ገለጠላቸው። በእርሱ ትምህርት አምነውም የክርስትና ጥምቀትን አጠመቃቸው። እንዲሁም ጥበበኞች ዮናና ዮናናውያን በትምህርቱ ተመለሱ። ወደ ክብር ባለቤት ጌታችን ኢየሱስ ክርስቶስ ሃይማኖትም ውስጥ ገቡ። መምህሩ ቅዱስ ኢላሪዮስም በቆጵሮስ ሀገር ኤጲስቆጶስነት እንደሚሾም ትንቢት ተናገረለት። ወደዚያም ሂዶ በታዘዘለት ቦታ በዚያ እንዲኖር አዘዘው። እንዲህም አለው፣ ኤጲስቆጶስነት ሊሾሙህ በፈለጉ ጊዜ እምቢ አትበል፤ ይህ በእግዚአብሔር ፈቃድ ሆኗልና። ቅዱስ ኤጲፋንዮስም ወደ ቆጵሮስ ሄዶ መምሩ ቅዱስ ኢላሪዮስ ባዘዘ ቦታ ተቀመጠ። ደሴት የቆጵሮስ ደሴት ኤጲስቆጶስም ባረፈ ጊዜ በዚያን ሰሞን ቅዱስ ኤጲፋኒዎስ ምግቡን ሊገዛ ወደ ገቢያ ገባ። ከእርሱም ጋር ሁለት መነኮሳት አሉ። ደግሞም በዚያች ገዳም ጻድቅ የሆነ ሽማግሌ ኤጲስቆጶስ ነበረ። ለእርሱም የክብር ባለቤታችን ኢየሱስ ክርስቶስ እንዲህ ብሎ ነገረው ወደ ገበያም ሂድ። በእጁም ሁለት የወይን ዘለላ የያዘ መነኮስ ታገኛለህ። ከእርሱ ጋራም ሁለት መነኮሳት አሉ። ስሙንም ጠይቀው ስሜ ኤጲፋንዮስ ነው ይልሃል። እርሱንም ያዝ፣ በእጁ ያለውንም አስጥለህ ካንተ ጋር አምጠው። ያ ኤጲስቆጶስም የክብር ባለቤት ጌታችን እንዳዘዘው አደረገ። ባመለከተውም ቦታ አግኝቶ ይዞ ወደ ቤተ ክርስቲያን ወስዶ ቅዲቁና ሾመው። በሶስተኛውም ቀን የኤጲስቆጶስነት ሾመው። ከዚህ በኋላ ሽማግሌው ኤጲስቆጶስ ኤጲፋኒዎስን ልብ ደስ ለማሰኘት ሽቶ ስለ ኤጲፋኒዎስ ያየውን ረአይ ለህዝቡ ገለጠላቸው። ስለ እርሱም ታላቅ ደስታ ሆነላቸው። ይህም ድንቅ ይህም ቅዱስ እግዚአብሔር በሚወድለት በሹመቱ ሆኖ በበጎ ስራ ላይ ጸና። ጥቅም ያላቸውን ብዙ ድርሳኖችንም ደረሰ። ራሄ ስለሌለው ሰው በሚሰማ ጊዜ ተመልሶ ቸር እስከሚሆን ከሚሆን ድረስ ሁልጊዜ ይገስጸዋል፣ ይመክረዋል። በኢየሩሳሌም ኤጲስቆጶስ በአባ ዮሐንስ ላይ ምክንያት ፈጠረ። ስለ እርሱ ርኅራኄ እንደሌለው በሰማ ጊዜ ከወርቅ የተሰሩ የማይዱን እቃዎች የሚመገብባቸውን በውሰት ወሰደ። እነርሱም ወርቅና ብር ናቸው። ቅዱስ ኤጲፋኒዎስም ሸጣቸውና ለድሆችና ለምስኪኖች መጸወታቸው። አባ ዮሐንስም እንዲመልስለት በሻ ጊዜ ምንም ምን አልሰጠውም። በክብር ባለቤት ጌታ መቃብር ቤተ ክርስቲያን ውስጥ የቅዱስ ኤጲፋኒዎስን የልብሱን ጫፍ ስጠኝ ብሎ ያዘው። ቅዱስ ኤጲፋንዮስም ወደ እግዚአብሔር ጸለየ ጸለየ። የአባ ዮሐንስም ዓይኖቹ ያን ጊዜ ታወሩ። ከዚህ በኋላም ይምረው ዘንድ በብዙ ለቅሶ ወደ እርሱ ፈጽሞ ማለዳ ዓይኖቹን ይገልጥለት ዘንድ ለመነው። ሁለተኛም ቅዱስ ኤጲፋንዮስ ጸለየ አንድ ዓይኑንም ገለጠለት። የማዕዱን እቃዎች ሽጦ ለድሆችና ለምስኪኖች እንደሰጣቸው ነገረው። ስለ ዮሐንስ አፈወርቅ መሻርና መሰደድ ወደ እርሷ መጥቶ ይራዳት ዘንድ አውዶክሲያ ንግስት ይፋ ጽፋ ወደ እርሱ በላከችበት ጊዜ ሊያስታርቃቸውና በመካከላቸው ሰላምን ሊያደርግ ሽቶ ወደ ቁስጥንጥንያ ሄደ። ነገር ግን ቅዱስ ኤጲፋንዮስን አልሰማችሁም፣ ዮሐንስን ከሹመቱ ካልሻርከው፣ ይህ ካልሆነ አብያተ ክርስቲያናትን እዘጋለሁ፣ የጣዖታንም ቤቶች እከፍታለሁ አለችው። ቅዱስ ኤጲፋንዮስን ፈጽሞ እያዘነ ከእርሷ ዘንድ ወጣ። ምን እንደሚያደርግም ያስብና ይጨነቅ ነበር። የንግሥት ባሮቿ ግን እነሆ ቅዱስ ኤጲፋንዮስ ዮሐንስ አፈወርቅን ከሹመቱ ሻረው እያሉ በቁስጥንጥንያ ከተማ በሐሰት አወሩ። ቅዱስ ዮሐንስም ይህን ወሬ በሰማ ጊዜ ወደ ኤጲፋንዮስ እንዲህ ሲላከ ለምን ያለ ፍርድ በእኔ ላይ ይህን አደረግ? አንተ ወደ መንበረብ ሲመት እንደ እንደ እንደማትደርስ እወቅ። ኤጲፋንዮስም ለመልእክቱ መልስ እንዲህ ሲል ጻፈ ስለ አንተ ምን ምን የጻፍኩትና ከንግሥት ጋራ የተስማማሁት ነገር የለም። አንተም ከስደት እንደማትመለስ እወቅ። ከዚህ በኋላም ወደ መንበረ ሲመቱ ውስጥ ሊሄድ ሽቶ ከቁስጥንጥንያ ወጥቶ በመርከብ ተሳፈረ። እግዚአብሔርም የዮሐንስን ጽድቅ ሊገልጽ ከመንበረ ሲመቱ ሳይደርስ ቅዱስ ኤጲፋንዮስ በመርከብ ውስጥ አረፈ። እንዲሁም የቅዱስ ኤጲፋንዮስ ክብር እንዲገለጥ ቅዱስ ዮሐንስ በተሰደደበት አረፈ። የከበረ ኤጲፋንዮስም የሚያርፍበትን ጊዜ አውቆ ተነስቶ ጸለየ። ለደቀ መዛሙርቱም እነርሱ ኤጲስ ቆጶሳት እንዲሆኑ ነገራቸው። በሰላምታም ተሰናብቷቸው ከዚህ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። ያንን በቅዱሳኑ ጸሎት ይማረን። በረከቱም ከኛ ጋር ትኑር ለዘላለም አሜን። ሰላም እብል በቃለ ስብሐት ወይ ባቤ ለከናፍሪሁ ሃዘከርቤ ኤጲፋኒዎስ ካዊኖ በመንፈስ ቅዱስ ነበ ነባቤ ማአመረ ሳይኩ አስኪያማ መላእክት ግልባቤ ውስተ ልቤ እኪተ ይያደርኩ ይቤ ሰላም ለአባ ሉኪያኖስ ኤጲፋኒዎስ ዘዲገኑ ህገ አበዊሁ ማኒኖ ሶበነ ጸረ ሐደ እምሃበልኡል አምላ